ወደች እንኳን ወደ ሳራ ላይፍ ስታይል ዩቲዩብ ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩኝ ሳራ እባላለሁኝ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ስለ ፋሽን እናወራለን። ለግጀሪ ባግ ወዳለሁ፣ ዲ አይ ዋይ አድርጎ ማሳመር ወዳለሁኝ። ቤት የሶስት ልጅ እናት ነኝ የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው የኔን የላይፍ ኤክስፒሪየንስ ከእናንተ ጋር ሸር አድርጋለሁ። እንደዚህ አይነት ነገር ማየት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ላለሁኝ እናንተ ደግሞ ሳራ በርቺ እያላችሁ የምታበረትኝ ቤተሰቦችን እንኳን በሰላም መጣችሁ። ዛሬ እንግዲህ ባለፈው ባልኩት መሰረት የማልጠቀምባቸው ማለት ነው፣ እንደገና ደግሞ ልግዠሪ ሪግሬት ያደረኩት እውነት ለመናገር ባግ፣ እሱንም መሸጥ ፈልጋለሁ እና ከመላኬ በፊት ልሸጠው ነው ማለት ነው። የምትሸጥልኝ ትሰዋለች እንደዚህ ቦርሳዎች የምትሸጥ ማለት ነው። እሷ ጋር ከመላኬ በፊት አሳያችኋለሁ። ለምን ደወረስት ብዬ ያሰብኩት ማለት ቱ ታውዘንድ ትሪ መጨረሻ ላይ ገዛሁት ቦርሳ ብዬ የማስበው ማለት እኔ ከገዛኋቸው ሌክቸር ቦርሳዎች ውስጥ አንዱ እሱ ስለሆነ እሱን አሳያችኋል። አዳዲስ ሰዎች ባለፈው ብዙ ጨምራችኋል፣ እንኳን ደህና መጣችሁ እላለሁኝ። እንዲሁም ቤተሰቦቼ ቪዲዮውን የምታየው ሰዎች ፕሊስ ላይክ አድርጉ። ላይክ ስታደርጉ ሞር ሰዎች እንዲያዩት ያደርጋልና በየቀኑ አዳዲስ ዩቱብ ስለሚሰራ ማለት ነው። ያው ሞር ላይክ ካለው እንግዲህ ቪዲዮ የመታየት ቻንሱ ትንሽ ሰፋ ይላል ብዬ አስባለሁኝ። ና ላይክ አድርጉ ላይክ አድርግ ወዶችዬ። ሌላም ደግሞ እንግዲህ ዛሬ ደግሞ አንዳንድ ስለ ሌግዠሪ ቦርሳዎች የተነገረ ነገር ስለ ሌግዠሪ እቃዎች አሉ። እሱንም ደግሞ የራሴን ኦፒኒየን ሸር አድርጋለሁኝ ወደ መጨረሻ ላይ። ስለዛም ደግሞ የተወሰነ ነገር ስለ ሌግዠሪ ነገሮችም አንዳንዴ ስለምናወራ እሱ አይደለም፣ ህይወቴ እሱ ብቻ አይደለም። ደስ ይለኛል፣ አንዳንድ ነገሮችን ኮሌክት አድርጋለሁ እንደምታያዩት። ግን ደግሞ እንደዛ ነገሮችን ስለምናወራ ያንን የእኔ ነው ፕኔን ደግሞ ከእናንተ ጋር ሸር አድርጋለሁኝ። እንደዚህ ነገሮች ስለም እዚህ ቻናል ውስጥ ስለምናወራ ማለት ነው። ያ ይሄንን ይመስላል እንግዲህ ከኔ ጋር ሆኖ ውዶች። ከዛ በፊት ግን ሁልጊዜ እንደምናደርገው የቀን ፖርሳይን አሳያችኋለሁ። ቆይ አንዴ ላምጣ። እቺ ነች የቀን ፖርሳይ ጃክመስ ጃክመስ የሚለው በሲልቨር ነው። አሮ ነው። ለኢሊ ደግሞ ብዙ ጊዜ ጎልድ ሃርድዌር ያለው ነበር የምወደው። አሁን ደግሞ ወደ ሲልቨር እየመጣው ነው። ስቲል ጎልድ በጣም ነው የምወደው፣ ግን አሮን አሁን መገዛቸው ቦርሳዎች ሲልቨር እየሆኑ ነው። ብዙ ጎልድ ስላለኝ ነው መሰለኝ እንጂ ስቲል ጎልድ ነው የምወደው። ጃክመስ ቦርሳዬ ማንጠልጠያ አላት ውስጧ ማለት ነው፣ ግን ታፕ ሃንድል ካለባበሴ ጋር እንዳያችሁት ብሌዘር ታይት ሱሪ ራቅ ብዬ ስላል ከዛ ደግሞ ጫማን ከኋላ ታዩታላችሁ። ካምፍርተበል እንደሆን ስሊፐር እንዳደረግኩን አሁን እየሰራው ያለሁት ግን ዛሬ የለበስኩት አለባበሴ ይሄን ነው የሚመስለው። ሁልጊዜ እንዳልኳችሁ ማለት ባለፈውን ቪዲዮ ላይ እንዳሳያችሁ ሁልጊዜ አስቀምጣለሁ እንደዚህ አድርጌ ማለት ነው። የሳምንት አይታችሁ ከሆነ ከባለፈው የጨመርኩባቸው ልብሶች አሉ ማለት ነው እና እንደዛ አስቀምጣለሁኝ አስቀምጬ፣ በቀላሉ ለመውጣት በጣም ይመቸኛል። ስፔሻሊ እንደኔ ልጆች ያላችሁ ቢዚ የሆናችሁ ሰዎች፣ ምን ላድርግ ብላችሁ ግራ የምትጋቡ ሰዎች ካላችሁ ልብሳችሁን አውጡና እንደገና ደግሞ ባለው በሲዝን ደግሞ ብታደርጉት ልብሳችሁን ምን እንዳላችሁ በደንብ እንድታቁም ይረዳችኋል። ማለት ይሄኛው ሲዝን አሁን ለምሳሌ ሳመር ነው የሚሆነው አይደለ? አሁን ስለሆነ የክረምት ልብሳችሁን አስቀምጣችሁ የሳመር ልብሳችሁን ብታወጡ ሞር አዲስ ይመስላችኋል። ሁልጊዜ አዳዲስ ሄዳችሁ ከምትገዙ እንደገና ደግሞ ምን ልልበስ፣ ምንም ነገር የለኝ የምትሉ ሰዎች በጣም ክሎዚት ሞልቶባችሁ፣ ለምን ስለማይታይ ነው። እና ለእኔ እንደዚህ አድርጎ ማስቀመጥ ሰዓቴን በጣም ሴቭ እንዳረግ ይረዳኛል። እና እንደዚህ እያረጋችሁ ብታስቀምጡ መልካም ነው ብዬ አስባለሁኝ ማለት ነው። የምን ክሎዚት ውስጥ አልሄድም። ክሎዚት ሲሆን ሲበዛ ልብስ አንዳንዴ ምን ልልበስ ብላችሁ ትደነበራላችሁ ማለት ነው እና እንደዚህ አርጋችሁ ዲስፕላይ አድርጋችሁ ብታስቀምጡት በቀላሉ አንስታችሁ ወጥታችሁ መሄድ ትችላላችሁ እና ለዛ ነው እንደዚህ ማስቀምጠው። ከዚህ በፊት ትንሽ ተለቅ ያለ የነበረኝ አይታችሁ ከሆነ ከዚህ በፊት የነበረው እዚህ ጋር ማረገው ማለት ነው፣ ግን ረጅም ስለሆነ እዚኛው ኦፊሴ ጋር አልተመቸኝም። ለዛ ነው ይሄኛውን የቀየርኩት። ይህም ደግሞ በጣም ተመቸኝ። ከስር ጫማዎችም ቦርሳዎችም እንደገና ኮፍያ ምናምን የምናረ ከሆነ መንጠልጠ ያሉት ልክ ቦርሳውን እንዳንጠለጠልኩት ማለት ነው። ቦርሳን እንደዚህ ማንጠልጠል ትችላላችሁ እና በቃ የምትፈልጉትን ነገር ታስቀምጡትና የሳምንቱን ቁጭ ብታረጉት ወይ ሁለት ሳምንት ሁሌ የምትወጡትን ታውቁታላችሁ ማለት ነው ስ ልብስ ታርጋቸው ውጥት ነው የምትሉትና፣ በዚ አይነት ነገሮች ብንለምድ ጊዜያችንም ገንዘባችንም ሴብ እናደርጋለን። ብዙዎቻችን ልብስ የለኝም ልንወጣ የሆነ ቦታ ላይ ስናስብ ምን ለብሽ ይወጣሉ የለኝም የምንል ሰዎች አሉ። ግን ክሎዚታችን ቢፈተሽ በደንብ ኦርጋናይዝ ተደርጎ በከለር እንደገና ማለት ምኑን ከምን ጋር እንደሚሄድ አድርጋችሁ ብታስቀምጡት የምትለብሱት ብዙ ልብሶች ይኖሯችኋል። እና እንደዚህ አይነት ነገሮችን ብትሞክሩ ጊዜያችሁን ገንዘባችሁን ሴፍ ታደርጋላችሁ። ለዛ ነው እንደዛ ማስቀምጠው። ይህን ነው እንግዲህ ዛሬ የለበስኩት ማለት ነው ከዛ የቀጣ ልጄ እየጠራኛል ች ተመልሻለሁ። እንግዲህ መባ ጮክ እያለ ሲጠራኝ ሰምታችኋል። ለዛ ነው እንግዲህ የመጀመሪያ ቦርሳዬ ይሄ፣ አመት አልፎታል። ከዚህ በፊት አሳይቻችሁ ነበረ። እንዲ ባረገው እንዲህ ብለው ሞኖግራም ልዩብብታውን ሞኖግራማቸውን በጣም ነው የምወደው። በቃ ዝም ብዬ ማለት ነው ሳየው ሰም ሪዝን ደስ ይለኛል። እንደገና ደግሞ ሼፑ የሚያምር ነው ብዬ አሰብኩ። ትንሽ ዩኒክ ነገር ስለሆነ ሀፍ ሙን ይመስላል፣ አይደለ? ሎፕ ይባላል፣ የባጉ ስም ነው። እና ይሄንን የፈለገው ነገር ባረገው አይሮን ነው፣ ከኔ ጋር አልሄደም፣ አልወደድኩትም። እውነት ለመናገር ከዚህ በፊት አሳይቻችሁ ነበረ። ናሽቪል ሄደን እያለ ሉዊ ቪቶን ስቶር ሄደን እዚህ ስትራይፕ ዜጋ ያለው ተበጥሶ ያንን ማስ እንዲያስተካክሉን ስንሰጣቸው አዲስ እንልክላችኋለን ግን አንድ አመት በላይ ስለሆነ ሦስት መቶ ሰማንያ መክፈል አለብሽ ለሰርቪሱ ለሆነ ነገር ብቻ አሉኝና ሦስት መቶ ሰማንያ አስከፈሉኝ ማለት ነውና መጣ ስትራይፑን። ከመጣ በኋላ ብዙም አልወደድኩትም እውነት ለመናገር እና አሁን ለመሸጥ አስቤ ያለሁኝ። የሚገዛ አለ አንድ አለች የምትሸጥ፣ ወደ እሷ ልከዋለሁኝ እሸጥዋለሁ ማለት ነው። ግን ለእኔ በጣም ክሳራ ነው የሆነብኝ እውነት ለመናገር አንደኛ፣ ከገዛሁት አመት ከምናምኑ ነው ማለት ነው እና ስገዛው 380 ነበር። ታስታውሱ ከሆነ የዛሬ አመት ከስድስት ወር፣ አሁን አራት ሁለት ሺህ ስንት ነው? አራት መቶ ዘጠና ሆኗል የዛኔ ሁለት ሶስት መቶ ሰማንያ መሰለኝ የነበረው እና በመቶ አስር ምናምን ብር ብቻ ነው የጨመረው ማለት ነው። አዲስ ስለሆነ ስለሆነ አሁን ደግሞ የሆነ የተወሰነ ሁለት መቶ ዶላር ምናምን ቀንሼ እሸጠዋለሁ ከዛ ደግሞ ቶኒ ፐርሰንት ለምትሸጥልኝ ሰው እሰጣታለሁ። እንደዛ እንደዛ ሲሆን እንግዲህ ከስሬ ነው የሚሸጠው። ስፔሻል ኤክስትራ ስለከፈልኩኝ ለዚህ ማለት ነው እና ሌክዥሪ ባክ ትንሽ እየቆየ ሲሄድ ቫልዩ ይኖረዋል፣ በእርግጥ እየጨመረ ስለሚሄድ እና ደግሞ የሚጠፋ አይነት ከሆነ ዲስኮኔክት የሚሆን ከሆነ ደግሞ በምትፈልጉት ፕራይስ መሸጥ ትችላላችሁ ማለት ነው። ግን ያም ሆነ ይሄ ሌክዥሪ ባክ ገዝቶ መሸጥ አዋጭ አይደለም፣ አክሳሪ ነው። እኔ እንደ ኢንቨስትመንት አለ ሁሌ ነው የምላችሁ ማለት ነው። ግን የምትወዱት ካለ ለራሳችሁ ደስ የሚላችሁ ከሆነ ገዝታችሁ ከዛ በጣም ከረጅም ጊዜ በኋላ ተጠቅማችሁት ብትሸጡት ጥሩ አድርጋችሁ ከያዛችሁት ዋጋ ያወጣል እንጂ ኢንቨስትመንት አይደለም። አሁን ደግሞ አለ የመጣ ነገር አለ ቻይና ውስጥ 200 300 ዶላር መግዛት ይችላላችሁ ተመሳሳይ የሆነ ኳሊቲ፣ እንደውም እኛነን የምንሰራው ብለው መጥተዋል ማለት ነው። እና ስለሱም ትንሽ ወደኋላ እናወራለን እንደነገርኳችሁ። ያ ግን አሁን ይሄንን ልልከው ነው ማለት ነው። እንግዲህ ስትራይፑ እዚህ ጋር አለ። በጣም በተለያየ ነገር ሞከርኩት። እዚህ ጋር ያለው ፕላስተሩ በዚህ አያችሁት እንዳለ ነው። በዛኛው ሳይድ ያለውን እንዳለ ነው። ይሄኛውን ነው የገነጠልኩት መሰለኝ። ይሄኛው የለውም፣ በቃ ብራንድ ኒው ነው፣ ምንም ነገር የለውም። ሁለት ጊዜ ነው የሞከርኩት። ስፔሻሊስት ትራይፕ ደግሞ ያኛውን ነው እንጂ ይሄኛውን ጭራሽ አላረኩትም። ስለዚህ ብራንድ ኒው ነው። ለሚ እና ልክ በአዲስ ፕራይስ ነው የምትገዛኝ፣ ነግራት አስረድቻታለሁ። እሷም በጣም ብዙ የሚፈልገው ሰው ካስተመር እንዳላት ነግራኛለች እልክላታለሁ ማለት ነው እና ከዛ በፊት ቪዲዮ ልስራ ብዬ ነው። አልወደድኩትም፣ እውነት ለመናገር አይዶን ነው ሰም ሪዘን፣ ብዙም ስታይሉ አልተመቸኝም ማለት ነው። ብለው ባነሳ ብጥለው ሊሆን አልቻለም። ትንሽ ጊዜ መጠቀም ፈልጌ ነበር ግን ዝም ብሎ መቀመጥ ሆነ። አርጌው አላውቅም፣ ለማድረግም አስቢው አላውቅም። ለዛ ነው ምልከው ማለት ነው። እንደነገርኳቸው ስገዛው 2380 ነበር አሁን 2490 ነው መቶ አስር ብር አካባቢ ጨምሯል። ግን ምንም ጥቅም የለውም። ኤን ዌይ ትንሽ ሀልፍ ያደርጋል እንግዲህ መቶ ብር ሲጨምር ማለት ነው። ከምትቀንሱበት ትንሽ ማለት ነው ያግዛችኋል ብዬ አስባለሁ። ይህንን ይመስላል። ይሄ ነው። ሁለተኛ ደግሞ መሸጥ የፈለግኩት ይሄ ነው። ኒዮ ኤልቪ ኒዮ ጂኤም ትልቁ ሳይዝ ማለት ነው። ኒዮ የሚባሉት ቦርሳዎች ትልቁ ሳይዝ እና እንደምታዩት ኤፒ ሌዘር ነው። ኤፒ ሌዘር ደግሞ ቬሪ ዶራብል የሚባሉ ሌዘሮች ናቸው ማለት ነው። እና እንደገና ደግሞ ኳይት ሌጀሪ ነው። አንዳንድ ሰዎች ምን እንደሆነም ራሱ አታውቁትም ማለት ነው። እዚህ ጋር ኤልቪ ሚላለው ሌቪቶን ከዛ፣ ውጭ እዚህም ጋር ስሙ ሌቪቶን ፓሪስ ይላል። ከዛ ውጭ ግን ሎጎ ምናምን የለውም ጮክ ብሎ የሚታይ እና ብዙ ቦርሳዎች አሉኝ ማለት ነው። እዚህ አልማ ቢቢ ሳይዞች አሉኝ ትንሿ ለምሳሌ ልክ እንደዚህ ማለት ነው ይሄኛውም ሌዘሩ እንደዛ ነው ኤቢ ሌዘር ነው እዚህ ጋር ብቻ ነው ኤቪ የሚል ጽሁፍ ያለው ቀረብ ብላችሁ ስታዩት ነው እንግዲህ የሚታየው ማለት ብዙ ቦርሳዎች እንደዚህ ያሉኝ እና እነዚህ ኳየት ሌግዥሪ ናቸው ምን እንደሆነ ምናምን አይታወቅም ማለት የሚያውቀው ሰው ነው የሚያውቀው ማለት ነው እና ግን ይሄ ኒዘር በጣም አሪፍ ነው። ቶሎ በቀላሉ ቆሻሻ ይለቃል። እንደገና ደግሞ ረጅም ጊዜ ትጠቀሙበታለች። አሁን ቫንቴጅ ነው። በጣም ብዙ ዓመቱ የቆየ ሌብቶን ቦርሳ ነው እንደምታዩት ማለት ነው። ግን እዚቺጋር ብቻ የሆነ ቦታ ላይ ነበረ እዚህ ጋር ኖትስ፣ እንደውም ማድረግም ራሱ ይከብዳል የለው ስለሆነ፣ ከዛ ውጪ በጣም ቫንቴጅ ነው። የድሮ የድሮ ቦርሳ ነው። ግን ምንም ነገር የለም። ኢንሳይድ ፐርፕል ነው። በጣም ያምራል። ማሳጠር ትችላላችሁ፣ ትንሽን ማስረዘም ትችላላችሁ፣ ግን በደንብ ማሳጠር ትችላላችሁ። ልጆች ምን ላላችሁ ሰዎች፣ ትንሽ ብዙ እቃ ይዛችሁ ለምትወጡ ሰዎች እንግዲህ ያ ተለቅ ያለ ባግ ነው ይሄ ያለ ማለት ነው። ግን እኔ እዚህ ሸልፌ ላይ ረጅም ጊዜ ስለተቀመጠ የመሸጥ ሀሳብ አለኝ ይህንንም አብሬ ልልከው አስቤያለሁ ማለት ነው የእኔ ፑሽ ማርክ አለኝ እዛ ጋር አስቀምጨው ነበረ አይ ቲንክ አንድ ሶስት ወር ምናምን ይሆነዋል ብዙ ሰዎች ይጠይቁና በጠየቅኳቸው ፕራይስ እስካሁን ድረስ ኦፈር ያደረገች ስለሌለ ለሴትየዋ ከዛ ጋር ልልክላት አስቤያለሁ ሰቶሎ ነው የምትሸጠው ማለት ነው እና ያ ይህንን ይመስላል አንዳንዴ ሌግዥሪ ባንኮች የኢንቨስትመንት ናቸው አልልም ከበፊትም ማለት ነው ግን ዋጋ ያወጡላችኋል በጣም በጥንቃቄ የምትጠቀሙ ከሆነ ንጹህ ከሆነ ፕራይስ ያወጣሉ ማለት አሁን ይሄ ቫንቴጅ ነው እኔም ስገዛው ሰው የተጠቀመበት ነበረ እኔም ከተጠቀምኩበት በኋላ ጥሩ ፕራይስ እሸጠዋለሁ ብዬ አስቤ ነው እንግዲህ ለመላክ ያሰብኩት ሁለተኛው ይሄ ነው ውዶችዬ ያ እንደገና አንተንቲክ አስደርጌው ነበር ከዚህ በፊት ማለት ነው እንደዚህ ያደርጋሉ ግን የሚሸጡ ሰዎች እንደገና ያስደርጉታል ማለት ነው ሀያ ፐርሰንት ቻርጅ ታረገኛለች የትም ቦታ ላይ ስትሸጡት ሀያ ፐርሰንት ነው ቻርጅ የሚያደርጓቸው ማለት ነው ግን ቼክ ያስደርጉታል አውታንቲክ እንደሆነ እንደገና ደግሞ ለዲሊቨሪ ኢንሹራንስ ምናምን ሁሉን ነገር እነሱ ናቸው ቴኬር የሚያረጉት ማለት ነው ልክ የትኛውን ቦታ ላይ እንደምትሸጡት ማለት ነው እና ያንን ታደርጋለች ሀያ ፐርሰንት ግን ከኔ ትወስዳለች ማለት ነው ያ ይህንን ይመስላል። እንግዲህ ውዶች፣ ከዚህ በፊት የብዙ የጠየቃችሁ ሰዎች አላችሁ። እኔ ሌክጀሪ ባግ የራሴን ነው አንዳንዴ ፖሽ ማርክ ላይ አስቀምጣለሁ እንጂ ሌክጀሪ ባግ አልሸጥም። ግን ኢትዮጵያ ውስጥ ቡቲክ አለኝ አሁንም እየሰራ ያለ የወንዶች ቡቲክ ግን በኦርደር ወስድ ነበረ ማለት ነው። አሁን ትንሽ ኢትዮጵያ ውስጥ የመሄድ ነገሬን ቀንሸዋለሁ ባለበት ነገር ማለት ነው እንጂ በጣም ብዙ ካስተምሮች አሉኝ ወስድላቸዋል። ስፔሻሊ ኮንቴምፖሬ ቦርሳ ለምሳሌ ቶይበርች ኮች፣ እንደገና ደግሞ ማይክል ኮርስ፣ ሌሎች ሌሎችንም ማለት ነው። ረባካ መንኮፍ እንደዛ እንደዛ አይነቱ በቃ ኮቴምፖራሪ ኦልሞስት ሌግዠሪ ብለን የምናስባቸው በጣም ብዙ ቆንጆ ኳሊቲ የሆነ ጥሩ ሌዘር በሌዘር የተሰሩ እኔ የምወደውን ነገር ወስጄ እሸጣለሁኝ ማለት ነው። ግን አሁን ብዙም እየሄድኩኝ ስላልሆነ አሁን ትንሽ ቀንሸዋለሁ። እና ከበፊት የነበረኝ ፖሽማርክ ዘግቼዋለሁ ግን አዲስ እንደገና ከፍቼ እዛ አንዳንድ ነገሮች አዳርጊያለሁ ማየት የምትፈልጉ ከሆነ አስቀምጥላችኋለሁ ማለት ነው ግን የምሸጣቸውን ቦርሳዎች አንድ ቀን ይዤላችሁ አመጣና አሳያችኋለሁኝ ማለት ነው እና ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ እንግዲህ እንደ አዲስ ኦርደር መቀበል ከጀመርኩኝ ያኔ ታናግሮኛላችሁ ማለት ነው እሸጥ ነበረ እወስድ ነው ብዙዎች ስለምትጠይቁኝ ብዬ ነው አሁን ግን ትንሽ ቀነስ አድርጊያለሁ። ሌግዠሪ ቦርሳዎች የተወሰኑ ካስተመሮች ኦርደር ያደርጋሉ ማለት ነው፣ እና ዋንስ ኤ ዋይል የሚደረግ ነገር ነው። ትንሽ ውድ ስለሆነ ማለት ነው። ከዛ ውጪ ግን የራሴን የሆነ ነገር ፖሽ ማርክ ላይ ባለፈው እንዳሳየኋቸው ዋሌቴን፣ ይህንም ቦርሳ፣ አንዳንድ የማልፈልጋቸው ቦርሳዎች አወጣለሁ ማለት ከተጠቀምኩበት በኋላ ማለት ነው። ሌላው ደግሞ ውዶችዬ፣ ሌግዠሪ ባግ አሁን በቃ ላልፍበት ነው ፋክተሪው ሁለት መቶ ሶስት መቶ ዳለር ከከፈላችሁኝ፣ ቀጥታ እልካለሁ። እኔ ነኝ ለነሱ ማመርተው ብለው አለ። በጣም ሰሞኑን ብዙ ሰዎችን ሲያነጋገር ነበረ። እኔ እውነት ለመናገር ያበቃል ብዬ አላስብም። በጣም ትልቅ ሂውጅ ካምፓኒዎች ናቸው እንግዲህ በጥምረት ለግጀሪ ሀውስ ሁነው የሚሰሩ ማለት ነው እና በጣም ትልቅ ስለሆነ በጣም ብዙ አመት በጣም የራሱ የሆነ ካስትመር ቢውልድ ሲያደርግ የኖረ ስለሆነ ይቆማል ብዬ አላስብም፣ እውነት ለመናገር ማለት ነው። አሁን ራሱ ቫንቴጅ ሰከንድ አንድ ልክ እንደዚህ ሰው የተጠቀመበትን የሚሸጡ ቦታዎች በጣም እየሸጡ ነው ያሉት ማለት ነው። ያቆማል ብዬ አላስብም። እንደዚ አይነት ነገሮቹ ይፈጠራሉ ማለት ነው። ኢቨን ቻይና ይሰራል ብዬም አላስብም ሁሉ ማለት ነው። እና ያ ቢሰራም ደግሞ ፋብሪካው እኔ ሰራለሁ ብሎስ ከብዙ አመት በኋላ እንዴት አሁን ነግሮን ያንን ነገር ሊነግረን ቻለ? ለምን ካምፓኒው እንግዲህ ወደ ቻይና ሙቭ አድርጎ ወይንም ደግሞ ቻይና የሆነ ፋክተሪ ከነሱ ጋር ተባብሮ የሚሰራ ከሆነ ለምን አሁን መናገር ፈለጉ? እና ብዙ ነገር ያለ ይመስለኛል። እንግዲህ አሁን ካለው ከኢኮኖሚ፣ አሁን ደግሞ ያለው የፖለቲካ አሜሪካ እና ቻይና ያለው ነገር ይመስለኛል። እና እንደዛ ያወጣው ግን የራሱ የሆነ ነገሮች ስላሉት ያቆማል ብዬ አላስብም ማለት ነው። ሌላው ደግሞ ምንድን ነው ሁሎችንም ስታያቸው ለምሳሌ ሊብቶን ሰውየው ማለት ነው። በጣም ደስ የሚል ታሪክ አለው። እንግዲህ የመጀመሪያ ሳጥኑን ነበረ መስራት የጀመረ ማለት ነው ይሄ ሰው ከሀገሩ ያ ድሪም ስላለው በአስራ ሦስት ዓመቱ እንግዲህ ወጥቶ ረጅም መንገድ ተጉዞ ፓሪስ ከመድረስ በፊት ገጠር ውስጥ ለሶስት አመት ለሁለት ዓመት ሲያገለግል የነበረ በጣም ተስፋ ስለነበረው ማለት ነው፣ ከተማ ውስጥ ፓሪስ ገብቼ ቦርሳ ሰራለው በማለት ማለት። ከዛ መጥቶ ሳጥኖችን በመስራት እንግዲህ በጣም ሳጥሉ ይወደድለታል። እኔም በጣም ነው የምወደው ማለት ነው። እንደዛ ነገሮችን በመስራት ከዛ ደግሞ ለልጁ አምጥቶ በጣም በብዙ ነገር የመጡ ስለሆኑ አይ ዶንት ነው እሱን ራሱን ፌኩን መጠቀም ፌር ነው ብዬ አላስብም ማለት ነው። ቻይናም ደግሞ በጣም ጎበዞች ነን እንሰራለን ብለው ካሰቡ የራሳቸውን የሆነ ሌግጀሪ ነገር ለምን አያቆሙም ብዬ አስባለሁ። ሁሉን ነገር ኮፒ እያደረጉ አይሮን ነው እኔ ብዙ አልስማማም ማለት እኔ ቢዝነስ ሰው ነኝ በጣም ብዙ ጊዜ መጀመሪያ ቢዝነስ ሲሰሩ ክላይንት ነው ቢውልድ የምታረጉ ማለት ነው። ካስተመር በጣም ብዙ ጊዜ እድሜያችሁን ሊፈጅ ይችላል ማለት ነው እና እናንተ በዛ ነገር ነው ቢውልድ እያደረጋችሁ የመጣችሁ ማለት ነው። ከዛ በኋላ ማንም ሰው የናንተን ኮፒ አድርጎ ሰርቶ የናንተን አስመስሎ ሲሸጥ መልካም ነው ብዬ አላስብም። እውነት ለመናገር ወይ ወይ ሪሉን ወስዳለሁኝ ወይንም ደግሞ ሌላ ድፖች አሉ ማለት ነው። ለምሳሌ ያ የተለያዩ ድፖች አሉ። አሁን ለምሳሌ ይሄንን ራሱ ጉቺን ባነሳ ጉቺ የሚመስልክ እንደዚህ አይነት ስታይል ሆኖ በሌላ ብራንድ ቶይቨርች ሊሆን ይችላል። ራሱን አስመስለው የሚሰሩ ብዙ ብራንዶች አሉ። ለምሳሌ ይሄ ይሄ ምንድን ነበረ? ያ ረበካ መንኮፍ ይሄ አሁን ቦይ ባግ ይመስላል ብዬ ነግሬያችኋለሁ ማለት ነው። ከዚህ በፊት ሌላ ጊዜ ቦይ ባግ ሸኒያል ኮምፔር እናደርጋለን ማለት ነው እና አሳያችኋለሁ። ልክ እንደዚህ አሁን በጣም ደስ የሚል ሌዘር ነው። ረጅም አመት ነው የቆየው፣ ግን ሸኔል አይደለም። የራሱን ብራንድ ይዞ የራሱን ስም ጽፎ ነው የመጣው። ተመሳሳይ ባይበ ግን አለው። እንደዚህ አይነት ነገሮችን መጠቀም መልካም ነው ብዬ አስባለሁኝ እንጂ የሌላን ነገር ኮፒ ተደርጎ ይህን ያህል ገንዘብ ላለማውጣት ብለን አንድ አይነትም አይደለም። እውነት ለመናገር በጣም ብዙ ብዙ አሳያቸዋለሁ ፌኮችን አይቻለሁ ማለት ነው። በደንብ ደግሞ ራሳቸውን አመሳስለው ከዚህ በፊትም ሰርቼላችሁ ነበር አይቻለሁ። በሆነ ነገር ብቻ ትለዩታላችሁ። እኔ ፋብሪካው እሱ ከሆነ እንዴት ኤግዛክት ያንን ምርት አያመርትም ብዬ አስባለሁኝ። እና ሌክዠሪ ብራንዶቹ አሁን ያቆማሉ ብዬ አላስብም። እንደውም የበለጠ ከዚህ በፊት አይታችሁ ከሆነ ሊሊ ሊሊ ሲልክ ቻይና ውስጥ አመርታለሁ ብሎ አንድ ድርጅት ከዛ በኋላ ተካሰው ምናምን ሲታይ ግን ያ ድርጅት ውሸቱን ነበረ። እና እንደዚህ አይነት ነገሮቹ ይፈጠራሉ ማለት የመጀመሪያ ጊዜ አይደለም ማለት ነው። አሁን ቫይራል ሆነ እንጂ ሰውየው ራሱ የሰራው ከአራት ከአምስት ወር በፊት ነው። ግን ቫይራል የሆነው በዚህ ሁለት ሳምንት ነው ማለት ነውና ያ እንደዚህ አይነት ነገሮች አሉ እኔ እውነት ለመናገር ቻይናዎች በደንብ ያንን የሚያመርቱ ከሆነ የራሳቸውን የሆነ ነገር ደግሞ ብራንድ ክሬት አድርገው ቢመጡ እየተሻለ ካስተመርን ያገኛሉ ብዬ አስባለሁ፣ እንጂ ሰውን እየወሰዱ ከዛ በኋላ ደግሞ ያንን አስመስሎ መስራት አይዶን ነው ያቆማል ወይ? አይ ዶን ቲንክ ሰው የሚያቆም አይመስለኝም። ለምን በጣም ሂውጅ ካምፓኒ ነው፣ በብዙ በዙ ብዙ አመት የፈጀ ስለሆነ እና ውዶችዬ በጣም ትልቅ ፋሽን ሃውስ ውስጥ ነው ያሉ እነዚህ ላግዠሪ ብራንዶች ማለት ነው። የራሳቸውን ነገር አድርገው ጠንከር ብለው የመጡ ስለሆን ይጠፋሉ ብዬ አላስብም። እውነት ለመናገር ራሱ ካምፓኒው ነው ብዬ አላስብም። ግን ስንቶቻችሁ ናችሁ ማይክል ኮርስ ባጎች ደሴ ውስጥ እንደሚመረት ታውቃላችሁ? ኢትዮጵያ ውስጥ ብዙ ሰው ያቀመ እንግዲህ ከ አራት አመት ምናምን በፊት ሄጄ ነበር ማለት ነው አማራ ክልል ኢንቨስትመንት ኦፊስ እንግዲህ አሳይቶኛል የተረፈ ምርቶችን እንደት የሆነ ነገር መስራት ትችያለሽ ወይም ሁሉ ብሎ ማለት ነው እና አይቼዋለሁ ካምፓኒውም ማለት ነው በፎቶግራፍ ሄጄ አላየሁትም ባህር ዳር ስለነበርኩኝ ግን ደሴ ውስጥ ሌዘር ማይክል ኮርስ ቦርሳዎች በኢትዮጵያ ሌዘር ማለት ይመረት ነበር ግን ማንም ሰው አያውቅም ይወጣል ኢትዮጵያ ውስጥም ገበያ ውስጥ አይቀርብም ቀጥታ ወደዚህ ነበር ሽፕ የሚደረገው ግን ይሰራ ነበረ። የተወሰኑ ቦርሳዎች ማለት ነው እና እንደዚህ አይነት እንደዚህ አይነት ነገሮች ሊሰሩ ይችላሉ። ግን በዛ ዋጋ ነው፣ ኳሊቲያቸው እንደዚህ ነው ምናምን ማለት ግን በጣም ይከብዳል። እውነት ለመናገር ማለት ነው ግን እስከዛሬ ድረስ ቆይተውስ ለምንድን ነው አሁን ያንን ያመጡት? እና አይ ከፖለቲካ ጋር ከምናምን ጋር የተገናኘ ይመስለኛል ማለት ነው አሁን ባለው ነገር ግን እነዚህ ለክጀሪ ብራንዶችስ ያቆማል ወይ የመጨረሻው ጊዜ ነው ወይ ምናምን፣ አይዶን ንክ እየጨመረ የሄደው ፕራይሱ ማለት ነው። ሰዎችም ለጊዜው እንደዛ ያወራሉ። ስፔሻሊ አሁን የሚናገሩት ያሉት በአብዛኛው ፌክ ቦርሳዎችን መጠቀም የሚሸጡ ምናምን ሰዎች ናቸው። በጣም እያራገቡ ያሉት ማለት ነው። ግን አንድ ቆይ ላሳያችሁ ማለት ነው ከዚህ በፊት አንድ እህት አለችኝ እና ቻይና የምትኖር ማለት ነው። እንደዚህ ስታይ ቦርሳ ካላኩልሽ ቦርሳ እሸጣለሁኝ እነዚህ ፌክ ሌግዥሪ ቦርሳዎች አለችኝ እና እኔ ያው ሰፖርት ነግራታለሁ። ሰፖርት ለማድረግም ስለፈለኩኝ እሺ አልኳት እና እንድትልክልኝ፣ እኔ ዩዥሊ አውታንቲክ የሆኑ ነገሮች ነው የምጠቀመው፣ ግን ችግር የለም ከአንቺ የተወሰነ ቦርሳ ወስዳለሁኝ ብዬ ላከችልኝ ማለት ነው። እንግዲህ ይሄ ነው ሊቢተውን ቢቢ አልማ ቢቢ ሳይዝ ነው። ቢቢ ሳይዝ ማለት ይሄ ነው፣ ሳይዙ እና እንግዲህ ይሄ ሳይዙ ትክክል ይመስላል ማለት ነው። ግን ቦርሳ ያቸው ሳይዙ ራሱ የሆነ አንድ አይነት ሼፕ አለም፣ ያለው ይሄኛው ከርብ ነገር ነው እና ይለያል ብቻ ማለት ነውና ግን ከዛ ደግሞ ከለሩ አንድ አይነት አይደለም። እንግዲህ ዳ ሃይስ ኳሊቲ ብላ አይ ቲንክ የገዛችሁ መቶ ሰማንያ አምና ሹር እንታይን ከሆነ እዚህ ጋር እንትላለች ማለት ነው እና ጥሩ ነው ብላ ነው ገዝታ የላካችሁ ማለት ነው። ግን ሁለቱን ኮምፔር አድርጎት እንግዲህ ያለውን የከለር ዲፍረንት አያችሁት። ይሄ የሆነ ኦሬንጅ ቢጫ ነገር ነገር ይመስላል ኦሬንጅ ሆኖ ጠቆር፣ አያችሁት? ይሄ ሪሉ ነው ማለት ነው። ከለሯችሁን አያችሁት? ዲፍረንቱ በአብዛኛው ብዙ አይቻሉ ማለት ነው። በጣም ነው የሚለያዩት። ስትነኩት ምናምን ያለው ዲፈረንት ልነግራችሁ አልችልም። ይህ ፕላስቲክ ነገር ነው ድምፁ ራሱ አያችሁት፣ ይህንን ይመስላል ማለት ነው። እንዳለ ስታዩት ከለሩ፣ እነዚህ ሼፖቹ፣ የሳይዛቸው ከለሩ ምናምን በጣም ነው የሚለያየው ማለት ነው። እንደዚህ በፎቶ እንኳን ስታዩት ማለት ነው እና በቃ አይሮ ነው አንድ ቀን ከዚህ ጋር ቪዲዮ አሳያችኋለሁ። ከሰሰንጋ አንድ ቀን ይዤ ወጥቻለሁ። ግን በቃ ይሄ ሉብ ቪቶን አይደለም። የነሱ ብራንድ ስላልሆነ የእነሱን የሚመስል ማለት ነው ያለው የነሱ ብራንድ ያልሆነ ይዞ መውጣት ስለማልፈልግ አንድ ቀን ዝም ብዬ ይዤው ነበር ከሰሰንጋ። ከዛ በኋላ ግን ዝም ብዬ ሸልፍ ላይ ነው አንዳንዴ ከጀርባ ነው ሁሉ ማስቀምጠው። ማለት ራሱ እንትን አይደለም። ማለት ሪል አይደለም። እውነት ለመናገር ነገር በደንብ ይታወቃል። ልትይዙ ትችላላችሁ። አንዳንዱ ሰዎች ግን እንደዚህ አይነት ዲዛይን ያላቸው ቦርሳዎች ሌላ ኮንቴምፖራሪ ቦርሳ ቢዝ ይሻለኛል። ለእኔ ነው አልፈልግም፣ ካልሆነ ማለት ነው ሪል ካልሆነ ምን ያደርግልኛል ብዬ አስባለሁ። እንደዚህ አለው፣ ቁልፍ አለው፣ ኤልቪ ይላል፣ ጽሑፍም አለው፣ ቁጥርም አለው። ይሄንን ይመስላል። ውስጡ ቀይ ከለር ነው ያ ውስጡ፣ ምናምን ደህና ነው ስታዩት፣ ምንም አይልም። ይታወቃል ፌክ እንደሆነ፣ ማለት ነው የሚያውቀው ሰው ያውቀዋል። በደንብ ይታወቃል። ያ እንደ ቴክስታይል ጨርቅ ነገር ነው። ይሄንን ይመስላል። ግን እንደዚህ ስታዩት ማንም ሰው ለምሳሌ እኔ በደንብ ነው የማውቀው ማለት ነው። የሚያውቀው ሰው ያውቀዋል ማለት ነው። በከለር ግን በከለር ተመሳሳይ የሆነ እያመጡ ናቸው። ግን ስታቀርባችሁ በደንብ ስታዩት እኔ በጣም ብዙዎችን አይቻለሁኝ እዚህ ኮምፒየር የሚያረጉትንም አንድ አይነት አይደሉም ማለት ነው። በጣም ነው የሚለያዩት። እንደዚህ ዝም ብላችሁ ስታዩት ማለት ነው ኤልቪ ባይሆን ብለው ባይሰሩት ኖሮ ዝም ብሎ በኖርማል ወይ ሌዘር ነገር ወይ ካንቨስ ሆኖ በቃ ኖርማል የራሳቸው የሆነ ማለት ያለመድነው ነገር ቢሆን ያምራል፣ አሰራራቸው ምናምን አይደብርም። ግን ይሄ አይደለም ስለሆነ አይ ዶንት ኖ እኔ ብዙም ይሄንን 200 180 ዳልር ገዝቶ መያዝ ጥቅም አለው ብዬ አላስብም። ሌላ ቦርሳዎች መግዛት ስንችል ማለት ነው። እና ሪል ካልሆነ ጥቅም አለው ብዬ አላስብም። እሸጥ አትችሉም፣ ስታዩት ሰዎች ያውቋሉ። እንደገና ደግሞ ብዙ ገንዘብ ማውጣት የለብንም ብላችሁ፣ ግን ብዙ ገንዘብ የሚያወጡ ቦርሳዎች የሚመስሉ ነገሮች ፌት ተሸክሞ መሄድ እኔ መልካም ነው ብዬ አላስብም። ይሄ የኔ ኦፒኒየን ነው። ሌላውን ሰው ጀጅ አላደርግም። ግን አሁን ያየሁት ነገር ለላግዠሪ ባግ የሚገዙት ሰዎችን ጀጅ እናደርጋለን ማለት ነው። ትክክል አይደለም። ሰው የፈለገውን ነገር ማድረግ ችግር የለውም ብዬ አስባለሁ ማለት ነው። እነዚያም የሆነኛን ብለው ካሰቡ ማድረግ ይችላሉ። ሌላም ደግሞ ሰው የሚወደውን ነገር ብቻ ማድረግ አለበት ብዬ አስባለሁኝ። እኔ ምንም ችግር የለብኝም። ለእኔ ግን ብላችሁ ብትጠይቁኝ ተመሳሳይ የሆነ በጣም ብዙ ወደቺ ዛሬ እንግዲህ ይህንን ይመስላል። በሚቀጥለው ጊዜ እስክንገናኝ ድረስ ባለንም በሌለንም ነገር ሁሉ እግዚአብሔርን አመስጋኝ እንሆናለን። ቻነል ሰንብት ባይ